የምታስሱላቸው ልጆቻችሁ ከራሳችሁ ለምታስቀድሟቸው ነጋቸው የተቃና እንዲሆን ለፍታችሁ ደክማችሁ በአንዱራ ልዩ የሕፃናት ቁጠባ የምታስቀምጡት ጥሪት ህልማቸውን ውን ለማድረግ ያግዛቸዋል።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 ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነው። እናመሰግናለን። ጤና ይስጥልን ተመልካቾች እንዴት አምሽታችኋል? ላይት ቢያንስ ሰባት ወዲያ ዝናቸው የስፖርት ጉዳዮች እናልፋለን። ሰለሞን አባቡ ከዜናዎቹ ጋር አብራችሁ ቆያለሁ። ሲቢኢ የኢትዮጵያ ፕሪምየር ሊግ የአምስተኛ ሳምንት መርሃ ግብሮች ዛሬ በተከናወኑ ሁለት ጨዋታዎች ተጀምሯል። በአዲስ አበባ ስታዲየም አስቀድሞ ቀን ላይ በደረገው ጨዋታ ኢትዮ ኤሌክትሪክ ና ነገሌ አርሲ ያለ ግብ ጨዋታቸውን በአቻ ውጤት አጠናቋል። በሐዋሳ ዩኒቨርሲቲ ስታዲየም በደረገው የዛሬ ሌላኛው ጨዋታ ወላይታ ዲቻ ና መቀለ ሰባ እንደርታ ሁለታቻ ተለያይተዋል። ቦና አሊ በፍጹም ቅጣት መትና ኪቲካ ጅማ መቀለ ሰባ አንድርታን መሪ ያደረጉ ሁለት ጎሎችን ሲያስቆጥሩ ምንተስኖ ተስፋዬ ና ካርሎስ ዳምጦ በፍጹም ቅጣት መት ለወላይታ ድቻ የአቻነት ግቦቹን አስቆጥረዋል። ነገ ባህር ዳር ከተማ ከቅዱስ ጊዮርጊስ ና ኢትዮጵያ ምድን ከአርባ ምጭ ከተማ በአዲስ አበባ ስታዲየም ምድረገነት ሽረ ከሲዳማ ቡና እንዲሁም ድሬዷ ከተማ ከውልዋሉ አዲግራት ዩኒቨርሲቲ በሐዋሳ ዩኒቨርሲቲ ስታዲየም የሚደረጉ ሌሎች የአምስተኛ ሳምንት የሊጉ ጨዋታዎች ናቸው። በሌላው በኩል የአምስተኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች ዛሬ በሶስት መርሃግብሮች መደረጋቸውን ሲጀምሩ ሐዋሳ ከተማ፣ ሸገር ከተማና ኢትዮ ኤሌክትሪክ ተጋጣሚዎቻቸውን አሸንፈዋል። ሐዋሳ ከተማ በስራ ይርዳውና ጸሐይነች ጁላ ግቦች ድሬዷ ከተማን ሁለት ለባዶ አሸንፈዋል። በሌላኛው የዛሬ ጨዋታ የሊጉ እንግዳው ቡድን ሸገር ከተማ አዲስ አበባ ከተማን ሶስት ለባዶ ሲያሸንፍ ሕይወት ራጉ ሰናይት ኡራጎና ማርታ ወልዴ አሸናፊነት ግቦቹን አስቆጥሯል። ኢትዮ ኤሌክትሪክ መሪነቱን ባጠናከረበት ጨዋታ በዳግማዊት ሰለሞንና ማህሌት ምትኩ ግቦች ልደታ ክፍለ ከተማን ሁለት ለባዶ አሸንፏል። ነገ አርባ ምንጭ ከተማ ከመቻልና ቦሌ ክፍለ ከተማ ከኢትዮጵያ ንግድ ባንክ በሊጉ ይጫወታሉ። የኢትዮጵያ ከፍተኛ ሊግ የሁለተኛ ሳምንት ጨዋታዎች ዛሬ ተጀምረዋል። በሐዋሳ አርቲፊሻል ስታዲየም በተደረገው ጨዋታ ቡራዩ ክፍለ ከተማ ከአቃቂ ቃሊቲ ክፍለ ከተማ አንድ ለአንድ በሆናቸው ውጤት ሲለያዩ በጅማ ስታዲየም የምትደረገው ሌላኛው የሳምንቱ ጨዋታ አዲስ አበባ ከተማ ከቢሾፍቱ ከተማ ያለ ግብ አቻ ውጤት ተለያይተዋል። ነገ በሐዋሳ የካ ክፍለ ከተማ ከሻሸመኔ ከተማ፣ ጋሞ ጨንቻ ከቤንች ማጂ ሲጫወቱ፣ ጅማ ላይ ሶሎ ዳዱዋ ከሱሉልታ ክፍለ ከተማና መንገ ቤንሻንጉል ከቦዲቲ ከተማ መርሃ ግብራቸውን ያከናውናሉ። በፍሎሪዳ ለሚደረገው አርባ ስድስተኛው የዓለም ሀገር አቋራጭ ውድድር ኢትዮጵያን የሚወክሉ አትሌቶችን ከውድድሩ ከመምረጥ ባለፈ የቡድን ስራ ላይ ትኩረት ተደርጎ እንደሚሠራ ተገለጸ። አርባ ሶስተኛው የጃን ሜዳ ዓለም አቀፍ ሀገር አቋራጭ ውድድር በመጪው እሁድ እንደሚደረግ የኢትዮጵያ አትሌቲክስ ፌዴሬሽን አሳውቋል። ከኢትዮጵያውያን አትሌቶች ስኬት ጀርባ ካሉ የልምምድና የውድድር ስፍራዎች በቀዳሚነት ከሚነሱት ውስጥ ተጠቃሽ ነው ጃን ሜዳ። ይህን የብዙ አትሌቶች የልምምድ ስፍራን ስያሜ ያዘውና በ1976 የተጀመረው የጃን ሜዳ ዓለም አቀፍ ሀገር አቋራጭ ውድድር ዘንድሮ ለ43ኛ ጊዜ የፊታችን እሁድ ጥቅምት ሰላሳ የሚደረግ ሲሆን በአጠቃላይ ውድድሩን አስመልክቶ በዛሬ ሁለት ጋዜጣዊ መግለጫ ሰጥቷል። ውድድሩ ከሁለት ወራት በኋላ በአሜሪካ ፍሎሪዳ ለሚደረገው 46ኛው የዓለም ሀገር አቋራጭ ሻምፒዮና ኢትዮጵያን የሚወክሉ አትሌቶች የሚገኙበት ውድድር እንደሆነ ተገልጿል። ዘንድሮ እንግዲህ ሁለት ዓላማ ያለው ውድድር ነው። አንደኛው እዚህ ክልሎች፣ ክለቦች ራሳቸውን የሚፈትሹበት ነው። ሁለተኛው ደግሞ ከዚህ የተመረጡ አትሌቶች 46ኛው የዓለም ክሮስ ካንትሪ ሻምፒዮንሽፕ በፍሎሪዳ ተላሃሲ ምትባል ከተማ ላይ ይደረጋል። እዛ ላይ ያው ኢትዮጵያን ወክለው የሚወዳደሩ አትሌቶች አብዛኞቹ የሚመረጡበት ውድድር ነው። አጠቃላይ ኢትዮጵያ ውስጥ የሚደረጉ ውድድሮችን ለአትሌቶች የተሻለ ጥቅም የተሻለ ገቢ ወይም ደግሞ በምስራቅ አፍሪካም ጥሩ ወይም ጥሩ የሆነ ነገር ጥሩ ውድድሮችን ለመፍጠር እንሰራለን። በዚህኛው ላይም ያው እንደ መጀመሪያ እንደ መነሻ ዘንድሮ ጥሩ ጥሩ ሂደት ላይ ያለ ነው። በአጠቃላይ ጥሩ ውድድር አድርገን ጥሩ ተወዳዳሪ አትሌቶችን ከዚህ ውድድር ላይ እንመርጣለን ብለን እናስባለን። ውድድሩ የፍሎሪዳን የአየር ንብረትና የመወዳደሪያ ስፍራ መሰረተ ልማትን ታሳቢ ባደረገና የተሻለ ጥራቱን በጠበቀ መልኩ ለማድረግም ስራዎች እየተሰሩ እንደሚገኝም ተነስቷል። በአመዛኙ የሚያጋጥማቸውን የውድድር አይነት የውድድር ሩት መነሻ ያደረገ በወቅቱ በፍሎሪዳ በሚደረገው ውድድር ላይ ያለውን የአየር ንብረት ከግምት ውስጥ ያስገባ የጭቃ ግንዲላ ያሉትን ነገሮች ትተን ግን ዚግዛግ የሆኑና ዳገታማ ነገሮችን ያሉት ከመሆኑ አንጻር ተመሳሳይነት ይኖረዋል ተብሎ የሚታሰበውን የውድድር ሩት ነው የተፈጠረው። ከ1200 በላይ አትሌቶች በሚሳተፉበት የሀገር አቋራጭ ውድድር በ6 ኪሎ ሜትር ወጣት ሴቶችና በ8 ኪሎ ሜትር ወጣት ወንዶች እንዲሁም በሁለቱም ጾታ በአዋቂዎች 10 ኪሎ ሜትር በተጨማሪም በድብልቅ 8 ኪሎ ሜትር ውድድር ሲደረግ በውድድሩ የታንዛኒያና የሱዳን አትሌቶችም እንደሚሳተፉበት ተገልጿል። ፌዴሬሽኑ ከእድሜ ተገቢነት ጋር በተገናኘ ከክልሎችና ከክለቦች ጋር ጠንካራ ስራ መስራቱን አሳውቋል። አጠቃላይ ያው ይሄ ውድድር በወጣት ከ20 ዓመት በታች ከዛ በላይ ደግሞ ያው ሲኒየር ነው ማለት ነው። ከድሜ ጋራ ተያይዞ ትልቅ ትኩረት ስለምናደርግ አትሌቶች፣ ክለቦች እንግዲህ ያው ከድሜ ጋራ ተያይዞ ትክክለኛ ስራ ሰርተው ይመጣሉ ብለን እናስባለን። የሚያጠራጥር ነገር ካለ ግን ከዚህ በፊት ስናደርግ እንደነበረው ወደ ሕክምና ወስደን ምርመራዎችን እንደምናደርግ ያው በዚሁ እንዲታወቅ ያስፈልጋል ማለት ነው። የዘርፉ ከአንደኛ እስከ አራተኛ የሚወጡ አትሌቶች በ46ኛው የዓለም ሀገር አቋራጭ ሻምፒዮና ላይ የሚሳተፉ ሲሆን አምስተኛና ስድስተኛ የሚወጡ አትሌቶች በልምምድና በብሔራዊ ቡድን አሰልጣኞች ውሳኔ ለውድድሩ እንደሚካተቱም ተነግሯል። አሰልጣኝና የቴክኒክ ጋር ከፌዴሬሽኑ አመራሮች ጋር በመሆን የመጨረሻውን ውሳኔ በዚህ አፈጻጸም ላይ ተንተርሶ የሚያካትት ከመሆኑ አንጻር የቡድን ስራው ላይ ትኩረት የሚሰጠው ነው። ፌዴሬሽኑ ከኢትዮጵያ ኦሎምፒክ ኮሚቴ ጋር በጋራ በመሆን ለአሸናፊ አትሌቶች የመቶ ሺህ ብር የገንዘብ ሽልማት እንደሚሰጥና በአጠቃላይ ለሽልማት ከሁለት ሚሊዮን ብር በላይ መደቡን ያሳወቀ ሲሆን ለ13ኛው የጃን ሜዳ ሀገር አቋራጭ ውድድር በኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ለተመልካች የሚደርስም ይሆናል። ዛሬ የተሰጠውን መግለጫ አስመልክቶ አብርሃም አድማሱ ነበር፣ ቀደም ሲል የሄደውን ዘገባ ያሰናደው። በማዳጋስካር ሊካሄድ የነበረው የምስራቅ አፍሪካ የካራቴ ሻምፒዮና በሀገሪቱ ወቅት የጸጥታ ችግር ምክንያት ኢትዮጵያ እንድታዘጋጅ ከቀረቡት አራት ሀገራት መመረጧን የኢትዮጵያ ካራቴ ፌዴሬሽን ፕሬዚዳንት አቶ ሙሉነጎሳይ ለመገናኛ ብዙኃን በሰጡት ማብራሪያ ተናግረዋል። የዚህ ውድድር በኢትዮጵያ መዘጋጀት በርካታ ተወዳዳሪዎችን በማሳተፍ ያላቸውን ደረጃ በዓለም አቀፍ ደረጃ የመለካት እድልን የፈጠረ ስለመሆኑ የገለጹት ፕሬዝዳንቱ በውድድሩ ከተሳትፎ ባለፈ አሸናፊ የካራቴ ብሔራዊ ቡድን ለመፍጠርም እየሰራ ስለመሆኑ ተናግረዋል። እኛ ለማደጋስካር ውድድር ልንሳተፍ ስለነበረ ለዛ ዝግጅት እያደረግን ስለነበረ በተወዳዳሪዎች የተሳትፎ ሳይሆን የሜዳሊያ ውድድር እንዲኖረን ከዚህ ቀደም ከነበሩ ውድድሮች ትኩረት ሰጠን እየሰራንበት የነበረ ነበር። አሁን በጣም መልካም አጋጣሚ የሚሆንልን ምንድን ነው ከዛ የተለየ በፊት ምናልባት በበጀት እጥረት በተለያዩ ምክንያት የምናሳትፋቸውን ሰዎች ተወዳዳሪዎች ቁጥር አናሳ ሊያደርግብን ይችል የነበረውን ሀገራችን ላይ በመካሄዱ በርካታ ተወዳዳሪዎችን የማሳተፍ እድል በማግኘታችን በእነዚህ በአዳዲስ ካቴጎሪዎች ተጨማሪ አትሌቶችን ከመመልመል ውጭ የምንሰራው ስራ አይኖርም። ስለዚህ እንደ ሀገር ሀገራችን ላይ እንደ ማዘጋጀታችን እንደ ፌዴሬሽን ተሳታፊ ሳይሆን ተወዳዳሪና ሜዳሊያ ውስጥ የሚገባ ሀገር ለመሆን በርትተን እየሰራን ነው። ከዚሁ ጋር በተያያዘ የኢትዮጵያ መንግስት በስፖርት ልማት ዘርፍ ከያዛቸው እቅዶች አጎራይና ዓለም አቀፍ ውድድሮችን ማስተናገድ አንዱ መሆኑን ያነሱት በባህልና ስፖርት ሚኒስቴር የስፖርት ልማት ስራ አስፈጻሚ ወይዘሮ አበባ አማረ መንግስት አስፈላጊ የሆኑ የስፖርት ማዘውተሪያ ስፍራዎችና መሰረተ ልማቶችን በበቂ ሁኔታ ማዘጋጀቱ ሀገሪቱ ውድድሩ እንድታዘጋጅ እንድትመረጥ እንዳደረጋትና መንግስት ለውድድሩ መሰረተ ልማቶችን የማመቻቸት ስራ እንደሚሰራም ተናግረዋል። አሁን በተለይም በከተማችን ላይ የምናየው የኮሪደር ልማት ጋር ተያይዞ የቱሪስት መዳረሻዎቻችንም ጥሩ እና ማራኪ መሆናቸውን በመገንዘብ ነው እንግዲህ የዓለም አቀፉ ፌዴሬሽን እንዲሁም የኮንቲኔንታል ፌዴሬሽኑ ይህንን ኢቨንት ሆስት እንድናደርግ እድል ይሰጠን። የሚመጡ ፕሮቶኮላቸውን የተጠበቁ የበጠበቀ መልኩ በአግባቡ ዌልካም የምንላቸው ነው የሚሆነው። ከዛ ባለፈ ከስፖርት ፋሲሊቲ ጋር ተያይዞ ምንም አይነት ችግር ሳይፈጠር የስፖርት ፋሲሊቲዎችን የማመቻቸት ስራ በቅንጅት ነው የምንሰራ የሚሆነው። አስራ አራት ሀገራት የሚሳተፉበት የምስራቅ አፍሪካ የካራቴ ሻምፒዮና ከዳር 16 እስከ 22 በአዲስ አበባ ይካሄዳል። የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዚዳንት የሆኑት ወይዘሮ ህይወት መሀመድ የአፍሪካ ባህል ስፖርቶችና ጨዋታዎች ኮንፌዴሬሽን ምክትል ፕሬዚዳንት ሆነው ተመረጡ። የኮንፌዴሬሽኑ ዓመታዊ ጉባኤ በዚምባብዌ መዲና ሀረሪ የተካሄደ ሲሆን ኢትዮጵያን ወክለው በጉባኤው ላይ እየተሳተፉ የሚገኙት ወይዘሮ ህይወት መሀመድ የኮንፌዴሬሽኑ ምክትል ፕሬዚዳንት ሆነው መመረጣቸው ተገልጿል። የፕሬዚዳንቷ በአህጉር አቀፍ ደረጃ የአመራርነት ሚናን ማግኘት የኢትዮጵያን የባህል ስፖርቶች ለማስተዋወቅ ትልቅ አቅምን እንደሚፈጥር የባህልና ስፖርት ሚኒስቴር በድረገጹ ላይ አስነብቧል። ከውጭ ሮብን አሞሪምና ብሪያን ሚቦሙ የወሩ ምርጥ ተብሎ ተመርጠዋል። የእንግሊዝ ፕሪምየር ሊግ የወሩ ምርጥ አሰልጣኝና ተጫዋች ሺፋን እስያደረግ የማንችስተር ዩናይትዱ አሰልጣኝ ሮብን አሞሪምና አጥቂው ብሪያን መቦሙ ተመርጠዋል። የ40 ዓመቱ ፖርቹጋላዊ አሰልጣኝ በጥቅምት ወር ያደረጋቸውን ሶስት ጨዋታዎችን ሁሉንም በድል መወጣቱ ለመጀመሪያ ጊዜ እንዲመርጥ አስችሎታል። ካሜሩናዊው ብሪያን ሚቦሙ ደግሞ በጥቅምት ወር ሶስት ግቦችን አስቆጥሮ አንድ ግብ ለሆነ ኳስ አመሻሽቶ ማቀበል ችሏል። ብሪያን ሚቦሙ ብሩኖ ፈርናንዴዝ ባለፈው አመት መጋቢት ወር ላይ ካሸነፈ ወዲህ የሊጉ የወሩ ምርጥ ተጫዋች የተባለ የመጀመሪያው የማንቸስተር ዩናይትድ ተጫዋችም ሆኗል። ለኢትዮጵያ ሰባት ያዝናቸው የስፖርት ጉዳዮች ይመስላሉ። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት።